ጤና ስጥልኝ፣ ተመልካቾቻችን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ዳሰሳ ዝግጅታችን ይዘን ቀርበናል። በዛሬው ዝግጅታችን ከሀገር ውስጥ በአምራች ኢንዱስትሪው ዘርፍ እንዲሁም ደግሞ በቱሪዝም ሴክተሩ ላይ የተዘገቡ ዘገባዎችን፣ ከቀጠናችን ደግሞ የኢጋድ መሪዎች ጉባኤ በሶማሊያ መካሄዱን፣ ከአለም አቀፍ ጉዳዮች ደግሞ በብራዚል ወቅታዊ የፖለቲካ ሁኔታ ላይ ዳሰሳ የምናደርግ ነው የሚሆነው። የእለቱ ተረኛ አዘጋጆች ፍትሀ ወቂያ ወንድወሰንና ሰላም ሙልጌታንን አብራችሁ እንድትቆዩ እንጋብዛለን። ሰሞኑን ከወጡ የተለያዩ የመገናኛ ብዙሀን ዘገባዎች መካከል ትኩረት ካደረጉባቸው ነጥቦች አንዱ የኬንያው ዘስታር የተሰኘው ጋዜጣ በኢትዮጵያ የማኒፋክቸሪንግ ወይም የአምራች ኢንደስትሪ ዘርፍ እድገት የተሻሻለ መምጣት እንዲሁም ደግሞ በኢትዮጵያ ያለው አጠቃላይ የኢንደስትሪ ፖሊሲ አዋጪ የሆነና በአንጻሩ ደግሞ በኬንያ ያለው ነባሪያዊ ሁኔታ እየቀነሰ መምጣቱን የሚያመላክት ነው። በተለይ የስታርን ዘገባ ሌሎችም በርከት ያለው አካባቢውም የመገናኛ ብዙሀን ተቀባብለውት ነው የተመለከት ነው። የዘገባው ላይ የተቀመጠው ነገር ምንድን ነው? ኢትዮጵያ ከፍተኛ ኢንቨስትመንትን እየሳበች መሆኗን በማኑፋክቸሪንግ ያስቀምጣል። በአንጻሩ በኬንያ ያለውን የማኑፋክቸሪንግ ዘርፍ መዳከም ያመለክታል። ከዚህ በፊትም በሚዲያ ዳሰሳ ዝግጅታችን ኢኮኖሚስት ላይ የወጣ ዘገባን መነሻ አድርገን ውይይት አድርገንበት ነበር። ይህም የሚለው ምንድን ነው? በአጠቃላይ በአፍሪካ በኮሞዲቲ ማርኬት ወይም ደግሞ እንደነነዳጅ የግብርና ውጤቶች፣ ማዕድናት ባሉ ላይ ነው የአፍሪካ ሀገራት የተንጠለጠሉትና። የማኑፋክቸሪንግ ዘርፉ ወይም የአምራች ኢንዱስትሪው ዘርፍ እጅግም እያደገ አይደለም በሚል በሚጠቀስበት ወቅት እንደ ኢትዮጵያ እና ታንዛኒያ የመሳሰሉ ሀገራት ናቸው ከአፍሪካ ሊጠቀሱ የሚችሉት። ሁለቱም የምስራቅ አፍሪካ ሀገራት ሲሆኑ፣ በተለይ በኢትዮጵያ መንግስት ራሱ የሰጠው ትኩረት አለ። የኢንዱስትሪ ዞኖችን እና የኢንዱስትሪ ፓርኮችን በማስፋፋት እያከናወነ ያለው ተግባር ይሄ እዚሁ በአዲስ አበባ አቅራቢያ ዱከም አካባቢ የሚገኘውን የኢስተርን ኢንዱስትሪ ዞን እናስታውሳለን። በሐዋሳ ደግሞ በጨርቃጨርቅና በአልባሳቶች ስራ የጀመረው የሐዋሳ ፓርክንም እናስታውሳለን። ሌሎችም እንደዚህ እየተስፋፉ ነውና ኢትዮጵያ ከመላው ዓለም ኢንቨስትመንትን እየሳበች ነው ነው የሚለው ይሄ ዘገባ ከኬንያም ጋር ያነጻጽረዋል። አዎ በኬንያ እንግዲህ ያለውን ሁኔታ ሲያስቀምጠው ከጊዜ ወደ ጊዜ በኬንያ ያለው ይበልጥ የአምራች ኢንዱስትሪው ዘርፍ አቅም እየተዳከመ መምጣት፣ እንዲሁም ደግሞ ከምርት ጋር ተያይዞ ያሉ ወጪዎች እየጨመሩ መምጣት ብዙ አምራቾች ሌሎች አማራጮችን ሆኑ ሌሎች ሀገራትን እንዲያዩ እያስገደደ መሆኑን ያስቀምጣል። ከዚህም አንጻር እንግዲህ በጎረቤት ሀገር ኢትዮጵያ ያለው አጠቃላይ ኢንዱስትሪላይዜሽን ፖሊሲው ይበልጥ ደግሞ የአምራች ኢንዱስትሪ ዘርፍን ለማሳደግ መንግስት እየወሰዳቸው ያሉ ማበረታቻዎች ከእንግሊዝ፣ ቱርክ፣ ቻይና፣ ህንድን ከመሳሰሉ ሀገራት በተለያዩ ዘርፎች ውስጥ የሚሳተፉ ባለሀብቶች እንዲመጡ ለእነሱም ደግሞ እያስቀመጣቸው ያሉ ወይም እየፈጠራቸው ያሉ ምቹ ሁኔታዎች የፕሮዳክሽን ኮስቱ ወይንም ደግሞ ለምርት ሂደት የሚወጣ ወጪ እያነሰ እንዲመጣ ና በገበያ ላይም የበለጠ ጥራት ያላቸው ምርቶችን በጊዜ አምርተው ተወዳዳሪ እንዲሆኑ እያስቻላቸው መሆኑን ያስቀምጣሉ። ይህ ሂደት የሚቀጥል ከሆነና የኬንያ ኢንዱስትሪላይዜሽን ፖሊሲ በኢትዮጵያ እየተደረገ እንዳለው አይነት ሌሎች ማሻሻያዎች የማይደረጉለት ከሆነ በኬንያ ያለው አጠቃላይ የኢንዱስትሪ ምርቶች ገበያ በኢትዮጵያ ምርቶች ሊዋጥ እንደሚችል ነው እንግዲህ ዘገባው የሚያስቀምጠው። በተለይም በቅርቡ የዳንጎቴ ሲሚንቶ በኢትዮጵያ እያመረተ ያለውን በኬንያ ገበያ ውስጥ በመግባት ወደ 20 በመቶ የኬንያን ድርሻ መያዙና የኬንያን የኮንስትራክሽን ኢንዱስትሪ ያናወጠ ምርት እስከ መባል ደርሷልና አሁን የጠቀስከው የዚህ የኬንያን ገበያዎች የማጥለቅለቅ ሁኔታ የኢትዮጵያ ምርቶች እያደገ ሊሄድ ይችላል ከቻይና ከህንድ የሚመጡትን የሚል ነው ዘገባው። እነዚህ ዘገባዎች እንግዲህ መነሻ ያደረጉት የአፍሪካ ኢኮኖሚ አውትሉክ ሪፖርት በየአመቱ ይዘጋጃል፣ ያን ሪፖርት መነሻ በማድረግ የወጣ ነው። የወርልድ ባንክ ግሩፕም እንግዲህ ግምቱን አስቀምጧል። በዚህ አመት እንግዲህ በኬንያ የአምስት ነጥብ ዘጠኝ በመቶ አመታዊ የምርት መጠን እድገት እንደሚመዘገብ፣ በአንጻሩ ደግሞ በኢትዮጵያ የስምንት ነጥብ አንድ በመቶ እድገት ይኖራል ሲል አስቀምጧል። በዚህ ሂደት ውስጥ እንግዲህ የኢንዱስትሪው ይበልጥ ደግሞ የአምራች ኢንዱስትሪው ሚና በየኢኮኖሚ ዘርፎች ውስጥ ይበልጥ በኢትዮጵያ እያደገ እንደሚሄድ ነው እንግዲህ ዘገባዎቹ የሚያስቀምጡት ከዚህ በተጨማሪ እንግዲህ ሌላው ጉዳይ በኢትዮጵያ ያለው የቱሪዝም ሀብትን ይመለከታል። እንደሚታወቀው በመስከረም ወር የኢትዮጵያ የቱሪዝም ሳምንት ነው። በዚህ ወር መስቀልን የመሰለ በዓል ይከበራል ወይም ሕዝብን ባሳተፈ መልኩ በርካታ ቱሪስቶች የሚገኙበት ክብረ በዓል ሃይማኖታዊ ክብረ በዓል ነው። የእሬቻም ክብረ በዓል በዚህ ወር የሚከበር ነው። በአጠቃላይ በቱሪዝም ሀብቶቻችን ረገድ በርካታ ጎብኚዎች የሚሳተፉባቸው እነዚህን የመሳሰሉ በዓላት በኢትዮጵያ ይዘጋጃሉ። ከዚህ ባሻገር ግን የአይጋ ፎረም ያወጣው አንድ ጽሑፍ አለ። በሰሜን ተራሮች አካባቢ ያለው የመሰረተ ልማት ሁኔታ እየተስተካከለ መምጣት ወይም እየጨመረ መምጣት በቱሪዝም ሀብቱ ግን ብዛ አካባቢ ባለው የጎብኞች ቁጥር እንዲጨምር ምክንያት ሊሆን እንደሚችል ያስቀመጠው ዘገባ አለ። የአይጋ ፎረምን ጽሁፍ ስንመለከተው የተለያዩ የሎጆች እንቅስቃሴን በመሰረተ ልማቱ፣ በተለይ ደግሞ በአገልግሎት ዘርፉ ላይ ነው የኢትዮጵያ ቱሪዝም ከፍተኛ ድክመት አለበት ቢባል፣ በመሰረተ ልማት በኩል ከፍተኛ የመሰረተ ልማት መስፋፋት፣ የአየር ትራንስፖርቱም የመንገድ ትራንስፖርቱም ወደ ቱሪዝም መዳረሻዎች እያደገ ቢሄድም በቱሪዝም ዘርፉ ግን ለቱሪስቶች የሚሆን አገልግሎትን በማቅረብ ተወዳዳሪ ተመራጭ የሆነ አገልግሎትን በማቅረብ ረገድ ያሉ ሁኔታዎች የተሻሻሉ መምጣታቸው በኢትዮጵያ የቱሪዝም ዘርፉ በጠቅላይ ሚኒስትሩ የሚመራ ብሔራዊ ምክር ቤት ተቋቁሞ ጭምር እየተመራ በመሆኑ የበለጠ የሚያድግበት እድል ይሆናል። ከመስከረም አንስቶ እስከ ታህሳስ እስከ ጥር አካባቢ ድረስ የኢትዮጵያ የቱሪዝም ዘርፍ ከፍተኛ ቁጥር የሚመዘገብበት እንደሚሆን ይጠበቃል። በርከት ያሉ ባህላዊ እና ትውፊታዊ ሃይማኖታዊ ክስተቶች ያሉበት እንደዚሁም ደግሞ ያሉ ተጨባጭ ቅርሶችም የሚጎበኙበት ጊዜ መሆኑ ያንን ይጠቅሳል። ሌሎችም ዘገባዎችንም ለምሳሌ አጫጭሮችን ብንመለከት የዓለም የከተሞችን እንቅስቃሴ የተመለከተ ዘገባ የተባበሩት መንግስታት ይፋ ያደረገውን መረጃ ጠቅሰው ሮይተርስ ያሰፈረው ጽሁፍ ነበረ። ይሄ ጽሁፍ ምንድን ነው የሚጠቅሰው? አሁን የዓለም ሕዝብ ግማሽ ያህሉ በከተሞች ይኖራል ይላል ነገር ግን ይሄ በፍልሰት እየመጣ የከተሞችን ጫና እያበዛው ነው ያለው እና በርከት ያሉ ሀገራት በዚህ ጫና ውስጥ እየወደቁ ህገወጥ ስደትም እየተስፋፋ ሲሆን የተወሰኑ ሀገራት ግን በገጠር የሰሩት ስራ የከተሞች እድገት ጋር ተጣጥሞ እንዲሄድ አስችለዋል። በተለይ ፍልሰትን እየተቆጣጠሩ ያሉ ሀገሮች ናቸው ብሎ ከጠቀሳቸው እንደነ ቻይና፣ ቪየትናም፣ ኢንዶኔዥያና ሞዛምቢክ ካሉ ሀገራት ኢትዮጵያም አንዷ ናት። በኢትዮጵያ በገጠር የተሰራው ስራ ለኢኮኖሚውም፣ ለአጠቃላይ ለማህበረሰቡ መረጋጋት ያበረከተው አስተዋጽኦ አለ በሚልም የሚያስቀምጠው ዘገባ አለ። ሌላው እንግዲህ በሳምንት ውስጥ ልዩ ትኩረትን ስቦ ከነበሩ ጉዳዮች መካከል ሶማሊያ ከሰላሳ ዓመት በኋላ ትልቅ የተባለ በርካታ መሪዎች የተገኙበትን ጉባኤ አዘጋጅታለች። ይህም እንግዲህ የምስራቅ አፍሪካ የልማት በይነ መንግስታት የመሪዎች ጉባኤ ነው፣ በሞቃዲሾ ተካሂዷል። በዋናነት እንግዲህ ወደ ሶስት ጉዳዮች ውይይት ተደርጎባቸዋል። እነዚህም የሶማሊያ መልሶ ማቋቋምና ሶማሊያን በልማቱ ረገድ የአካባቢ አካባቢው ሀገራት የሚደግፉበትን ሁኔታ የተመለከተ ነው። በሁለተኛነት ደግሞ በዚህ ወር መጨረሻ ላይ በሶማሊያ የሚካሄድ አጠቃላይ ምርጫ አለ። ይህ ምርጫ ባለፈው ሰኔ ይካሄዳል ተብሎ ነበረ። በሁኔታዎች አለመመቻቸትና በሁኔታዎች አለመሟላት ምክንያት የተራዘመ ምርጫና በሶስተኛነት ደግሞ በደቡብ ሱዳን ወቅታዊ ጉዳይ ላይ ምክክር አድርጓል። እንግዲህ እንደሚታወቀው ይህ ትልቅ ጉባኤ በሶማሊያ ላይ መካሄዱ ባለፉት ሀያ ዓመታት ይበልጥ አካባቢው ሀገራት በኢትዮጵያ መሪነት በሀገሪቱ ሰላምና ልማትን ለማምጣት እንዲሁም ደግሞ መንግስታዊ ተቋማትንና ሌሎች መሰረታዊ የሆኑ ስራዎችን ለመስራት የተደረጉት ጥረቶች ፍሬ ማፍራቱን አመላካች እንደሆነ ነው የተለያዩ መገናኛ ብዙሀኖች የሚዘግቡት። ይህ እንዳለ ሆኖ ግን በዋናነት እኛ የምንመለከተው እንግዲህ ሶማሊያ በቀጣዩ ወይም በዚህ ወር መጨረሻ ላይ ምርጫን ታካሄዳለች አካባቢው መንግስታትም መሪዎች ባደረጉት ጉባኤ ላይ ወይንም በውይይታቸው ላይ ይህን ምርጫ በሁለንተናዊ መልኩ ለመደገፍ ያላቸውን ተነሳሽነትና ዝግጁነት በጉባኤው ላይ ገልጸዋል። ከዚህ በፊት የሶማሊያ ምርጫ ሲደረግ የነበረው አሁን የሶማሊያ መንግስት ከ2004 ጀምሮ የተረጋጋ መንግስት ሶማሊያ ውስጥ እንዲመጣ የምስራቅ አፍሪካ ሀገራት በሚያደርጉት ጥረት የተለያዩ ምክር ቤቶች ፕሬዝዳንትም ጭምር ሲመረጥ ቆይቷል። ምክር ቤቶቹና ፕሬዝዳንቱ በብዛት ምርጫ ሲደረግ የምናስተውለው 135 ጎሳዎችን የወከሉ የጎሳ መሪዎች ነበሩ የፓርላማ አባላቱን የሚመርጡት የፓርላማ አባላቱ ደግሞ ፕሬዚዳንቱን ሲመርጡ የነበረው። የአሁኑ ምርጫ ግን እያንዳንዱ ለምርጫ እድሜው ለምርጫ የደረሰ ሶማሊያዊ ድምፅ መስጠት እንኳን ባይችልም በርከት ያለ ውክልና ያለው ምርጫ ይካሄድ በሚል ወደ 14 ሺህ መራጮች እንደሚሳተፉ ይጠበቃል። የጎሳ መሪዎች አሉ። እዚህ ውስጥ የሃይማኖት አባቶች አሉ። ለሴቶች እስከ 30 በመቶ ትኩረት ተሰጥቷል። እንደዚህ ያሉ ሰፋ ያሉ ሁኔታዎች እንዲኖሩ የጎሳን መሰረት ያደረገ አራት ነጥብ አምስት የሚባል አራቱ አቢይ ጎሳዎች እኩል እኩል ተወካይ እንዲያቀርቡ ከዛም በተጨማሪ ደግሞ የፌዴራል ስርዓትን እየተከተለች በመሆኑ ሶማሊያ ከኢትዮጵያ ጋር ሰፊ ልምድ ልውውጥ እያደረገች መሆኑ ይታወቃልና ያንን ተከትላም ሁለት ምክር ቤት ነው የምታቋቁመው። በአሁኑ 275 ፓርላማ ይኖራል። እነዚህ የፓርላማ አባላት ከየአካባቢው የሚመረጡ ሁሉንም ሶማሊያን የሚወክሉ ሲሆኑ ሀምሳ አራት ደግሞ አባላት ያሉት የላይኛው ምክር ቤት ይቋቋማል። እነዚህ በሶማሊያ ያሉ እንደ ክልል አስተዳደር እየተዋቀረው ያሉ እንደነ ጋልሙዶግ እንደነ ሳውዝ ዌስተርን ሪጅን የተባሉትን የመሳሰሉና እንደነ ፑንትላንድን የመሳሰሉ የሚያዋቅሩት ምክር ቤት ይቋቋማልና ሶማሊያ በአንጻራዊነት እየተሻሻለች የመጣችበት ምናልባትም በፈረንጆቹ አቆጣጠር ጥቅምት መጨረሻ ላይ ፕሬዚዳንታዊ ምርጫም ጭምር ማድረግ የምትችልበት ሁኔታ ሊኖር ይገባል በሚል ኢትዮጵያ በሊቀመንበርነት የምትመራው የኢጋድ ስብሰባ አንዱ ትኩረት እሱ ነበር። እንግዲህ የሶማሊያ ምርጫ በሰኔ ወር መጨረሻ ላይ ሊካሄድ ታስቦ የተራዘመባቸው መሰረታዊ ምክንያቶች አሉ። ቅድም የጠቀስከው እንግዲህ የህዝብ ቆጠራ የህዝብን ተሳትፎ የበለጠ ለማሳደግ እንዲቻል የህዝብ ቆጠራው ማካሄድ ያስፈልግ ነበረ። ያንን በአግባቡ ማድረግ ስላልቻለ እንዲሁም ደግሞ የምርጫ ጣቢያዎችን በየሚፈለገው መልኩ ማዋቀርና ነጻ ምርጫ ኮሚሽንን የማቋቋሙ ሂደት የሚቀራቸው የሚቀሩት ስራዎች እንዳሉ ስለታወቀ ነው። ከዚህም ባሻገር እንግዲህ ይበልጥ ወደ ህገ መንግስቱ ላይ በተቀመጠው መሰረት የህዝቡ ውክልና የያዙ ምክር ቤቶች እንዲቋቋሙ ለማስቻል የተሻሉ ስራዎችን ለመስራትም ጊዜ እንዲወሰድ ተደርጓል። እንደሚታወቀው ቀደም ሲል በነበረው አወቃቀር መሰረት አራቱ ዋና ጎሳዎች የሚይዟቸው አንዳንድ ወንበሮች አሉ። ሌሎች ንዑስ ጎሳዎች ደግሞ የሚወከሉባቸው ነጥብ አምስት ወይም ግማሽ ወንበሮች አሉ። የአራት ነጥብ አምስት ቀመር የሚባል የራሱን የቻለ የጎሳን መሰረት ያደረገ ውክልናን የያዘ አወቃቀር ነበረ። ስለዚህ ይህንን አወቃቀር በአንዴም ደግሞ ትቶ ወደ ዋን ማን ዋን ቮት ወደሚለው ሂደት ውስጥ መግባት የሚያስችልበት ተቋማዊ አደረጃጀትም ሀገሪቱ ስለሌላት በሂደት ወደዛ ለመድረስ በሚያስችል መልኩ ነው እንግዲህ ምርጫው የሚካሄደው። በዚህ ምርጫ ላይ ከወደ ሀያ የሚጠጉ እጩዎች ለፕሬዝደንታዊ ምርጫው ይወዳደራሉ ተብሎ ነው የሚጠበቀው። ቀደም ሲል በነበረው ምርጫ እንደሚታወቀው ከ25 አካባቢ የሚቆጠሩ እጩዎች ነበሩ ተወክለውበት ወይም ተወዳድረውበት የነበረው። ስለዚህ በአጠቃላይ በ2012 ያጸደቀችው ህገ መንግስቷ ፌዴራላዊ ሶማሊያ እንድትፈጠር ምክንያት ሆኗል። በዚህ ሂደቶችም ውስጥ እንግዲህ ባለፉት ሶስትና አራት አመታቶች ውስጥ ይበልጥ ተቋማትን በማጠናከር ሂደት ላይ ሰፊ ስራ የአካባቢው መንግስታት ጭምር ድጋፍ እያደረጉ የተሰራ እንደሆነ ይታወቃል። ሰላምን የማስፈንም ሂደት እንደዚሁ መላ ሶማሊያ ላይ በስፋት የተካሄደ ነው የሚገኘው። ይበልጥ እንግዲህ ኢትዮጵያም በምትሳተፍበት እንዲሁም ደግሞ የአፍሪካ ህብረት የሰላም አስከባሪ ሰራዊትም ይህንን ስራ ተልእኮውን እየፈጸመ ነው የሚገኘው። ስለዚህ የሶማሊያ ሁኔታ በቀጣይ ምን ሊሆን እንደሚችል ይበልጥ ሶማሊያ የተረጋጋችና ዲሞክራሲያዊ የሆነች ሀገር ሆና እንድትቀጥል በሚያስችል መልኩ ሊሰሩ የሚገባቸው ስራዎችን የአካባቢው ሀገራት መንግስታት ድርሻቸው እንደሚወጡ ነው እንግዲህ በኢጋዴ መሪዎች ስብሰባ ላይ የተጠቀሰው። ጠቅላላ አድርገን ስንመለከተው ኒው አፍሪካ መጽሔት ያወጣው የነሐሴና የመስከረም እትም ላይ ያወጣው ጽሁፍ ነው። አጠቃላይ አሁን የጠቃቀስናቸውን ነገሮች ያጠቃላል ብዬ የምገምተው በተለይ ጄምስ ጀፍሪ የተባለው ጸሐፊ የሚያነሰዋል የኢትዮጵያ ኢኮኖሚ፣ የኢትዮጵያ የተረጋጋ የፖለቲካ ሁኔታ በምስራቅ አፍሪካ የስበትና የማዕከልነቱን ሚና እየተጫወተ ነው። በህዝብ ቁጥር ብቻ አይደለም ኢትዮጵያ ሀያልነቷ በአካባቢው በኢኮኖሚም በጣም ፈጣን የኢኮኖሚ እድገት እያስመዘገበች እንደ ወደብ አልባ ሀገር እንደመሆኗ በወደብ ከነ ጅቡቲ ጋር ከሶማሊያም ጋር ከሱዳንም ጋር ሊሄድ የሚችል ሰፊ ትስስር መፍጠሯን በመሰረተ ልማት ያሉትንም ቀደም ሲል የኬንያውን ስንጠቅስ የባቡርና ሞያሌ የሚያገናኘው መስመር አለ። የሰሞኑ ደግሞ የሲሲቲቪ ቴሌቪዥን ሲዘግበው የነበረው የኢትዮ ጅቡቲ አዲሱ የባቡር መስመር ተጠናቆ ለስራ ዝግጁ የሆነ መምጣቱን የሚያጠቃቅሰዋል እና ኢትዮጵያ የሆርን አፍሪካ ሞተር ናት በሚል ኒው አፍሪካ ያስቀመጠው በሶማሊያም ሰላም ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደ ኢጋድ ሊቀ መንበርነታቸው እዛ ስብሰባውን በመምራትና ኢትዮጵያ የሕይወት መስዋዕትነት ጭምርን በሚጠይቅ በሰላም ማስከበር ስራ ለሶማሊያ እየከፈለች ያለውን ይጠቃቅሳል። በኢኮኖሚም ኢትዮጵያ እንዴት የአካባቢው ማዕከል ሆነች የሚለውን ጭምር ነው ኒው አፍሪካ የሚያስቀምጠውና በተለያዩ የመገናኛ ብዙሀን በዚህ ሳምንት የወጡ ዘገባዎችን ይህኛው ዘገባ ትንሽ ጠቅለል አድርጎ የሚገልጸው ይመስለኛል። ወደ አለም አቀፍ ርዕሰ ጉዳያችን እናምራና ላለፉት ሶስት ወራት ያህል እንግዲህ ከዓለም መገናኛ ብዙሀን ትኩረት ከሳቡ ጉዳዮች መካከል አንዱ በደቡብ አሜሪካዋ ብራዚል ያለው የፖለቲካ ሁኔታ እና መጨረሻ ላይ ዴልማ ሩሴፍን ከስልጣን እንዲነሱ ያደረገው የሀገሪቱ የፖለቲካ ቀውስ መጨረሻው ምን እንደሆነ የተመለከት ነው ነው ሂደቱ ምን እንደሚመስል እና አጠቃላይ አንድምታዎቹ ምን እንደሆኑ መመልከቱ ተገቢነት ያለው ይመስለኛል እንግዲህ አለም አቀፍ መገናኛ ብዙሀን ይህንን ጉዳይ ሲዘግቡት እንደነበረው ይበልጥ ከኮራፕሽን ጋር አያይዘውት ነበረ ሁኔታ ከሙስና ጋር የተያያዘ ነበረ የዘገባቸው ትኩረት እና ማጠንጠኛ የነበረው። ሁኔታው ግን ይበልጥ ሲመረመርና ወደ ውስጥ ደግሞ ሲገባ የርዕዮተ ዓለምና ሌሎች የኢኮኖሚ ፍላጎቶቻቸውን ማስጠበቅ የሚፈልጉ በፓርላማ ውስጥ ያሉ እንዲሁም ደግሞ ከፓርላማ ውጭ የሚንቀሳቀሱ የተለያዩ የፋይናንስ ተቋማት አንቀሳቃሽ ግለሰቦች፣ የተለያዩ የቢዝነስ አንቀሳቃሽ ተቋማትና ግለሰቦች ያደረጉት መፈንቅለ መንግስት ነው ወታደራዊ አይሆን እንጂ ኢንስቲቱሽናል ወይም ተቋማዊና የፓርላሜንታዊ መፈንቅለ መንግስት ነው ዴልማ ሩሴፍ ላይ የተካሄደው። ይህም ደግሞ ከሪዮት ዓለም ፍላጎት ጋር የተያያዘ እንደሆነ ነው መረጃዎች የሚያመላክቱት። አዎ የህዝብን ድምጽ ባልተገባ መንገድ የተጠቀመ መፈንቅለ መንግስት ነው። የፓርላማ መፈንቅለ መንግስት ነው ሲባል ፓርላማው ሳይሆን ፕሬዚዳንቷ ከስልጣን እንዲወርዱ ያደረገው ፓርላማውን የተጠቀሙበት ኃይሎች ፕሬዚዳንቷ እንዲወርዱ ነው ያደረጉት። እና ሚሼል ቴመር አሁን ስልጣን የያዙት የቀኝ አክራሪ ወገኖች ምን ሲሰሩ ነበር የሚለውን ስንመለከት የብራዚል ብቻ አይደለም። በርግጥ ይሄ ታሪክ ብዙ ላቲን አሜሪካ ሀገራት ላይ የታየ ነው። በተደጋጋሚ አቅርበናቸው ይሆናል በሚዲያ ዳሰሳ ላይ በተለይ በቬንዙዌላ ምን ሲካሄድ እንደነበር፣ በቦሊቪያ ላይ በአለም ላይ ደግሞ የኒው ሊብራል አስተሳሰብ ስር ሰዶ እንደ ሙከራ እንደ ቤተ ሙከራ የሆነችና ከፍተኛ ውድቀት የማህበረሰቡ ተጠቃሚ ያልሆነበት ውድቀት የደረሰባት ቺሊን ጨምሮ በርካታ ሀገራት በፓራጓይ በሆንዱራስም የተሞከረ ነው። በቅርብ ዓመት ይላል በብራዚል የሆነው ምንድን ነው? የብራዚል የሰራተኞች ፓርቲ እጅግ በሙስና የዘቀጠውንና የተበላሸውን የብራዚል የቀኝ አክራሪ መንግስታት ስልጣን እንደማይገባቸው ከህብረተሰቡ ጋር ባደረገው ትግል ስልጣን መያዙ ይታወቃል። ፕሬዚዳንት ሉላ ዳሲልቫ የዛሬ 13 ዓመት እንዴት የህዝቡን ይሁንታ አግኝተው ወደ ስልጣን እንደመጡ፣ እሳቸውን ተከትለው ደግሞ ዲልማ ሩሴፍ መጥተው ህብረተሰብን ማዕከል ያደረገ የህዝብን የኢኮኖሚ የማህበራዊ ለውጦች መሰረት ያደረጉ በጣም ፈጣን የዓለም የኢኮኖሚ እድገት ያስመዘገበ እና ከቻይናና ከአሜሪካ ቀጥሎ በጣም በርካታ ቁጥር ያለው መካከለኛ ገበያ ያለው ማህበረሰብ መፍጠር መቻላቸውን ይጠቅሳል። ስድስተኛ የዓለም ግዙፍ ኢኮኖሚም አድርገዋታል ብራዚልን። ይሄ ሁኔታ ግን በተወሰነ መልኩ በኢኮኖሚው ላይ በሚታዩ መንሸራተቶች፣ በዓለም ገበያ የተለያዩ የዋጋ መናወጦች በነበረው ጊዜ ከዓለም ኢኮኖሚ ቀውስ አንስቶ በነዳጅ በብረት ዋጋ እንደዚህ የብራዚል ዋና ዋና ምርቶች ከሆኑት መካከል የሚጠቀሱት ላይ ያለው የኢኮኖሚ መዳከምን ተጠቅመው ነው እነዚህ ኃይሎች ሰርገው የገቡት ግን ሰርገው ገብተው ምን አደረጉ የሚለው ሲታይ ነው ጉዳዩ። ሙስና ቢሆን ኖሮ ሙስናን መፍታት ወደመፍታት የሄዱ ነበር ይላሉ ተንታኞች። አዲሱን ፕሬዚዳንት በዋናነት እንግዲህ መንግስታቱ የመንግስቱን ባህሪ ስናዩ ቅድም እንደጠቀስከው አብዛኛው በአብዛኛው የሚወክለው መካከለኛና ዝቅተኛ ገቢ ያለውን የሕብረተሰብ ክፍል ነው። አሁን ደግሞ ወደ ስልጣን የመጡት ወይም ይሄንን መፈንቅለ መንግስት ያካሄዱት አካላት በዋናነት ካፒታሊስቶች ወይም ባለሀብቶች ናቸው፣ ቱጃሮች ናቸው። እንዲሁም ደግሞ የተወሰኑቱ ቀደም ሲል በነበረው ብራዚልን ሲመራ በነበረው ወታደ መንግስት ውስጥ ከፍተኛ ሹማምንት የነበሩ ባለስልጣናት ናቸው። ስለዚህ ባለፉት 14 ዓመታት በነበረው የብራዚል መንግስት ወይም ዴልማ ሩሴፍ በሚመሩት መንግስት ውስጥ እነዚህ የካፒታሊስቶችና የትልልቅ ግዙፍ ኩባንያ አንቀሳቃሽ እንዲሁም ደግሞ የባንክ ስራ አስኪያጆች እና ስቴክሆልደር ባለድርሻ አካላት በዚህ ኢኮኖሚ ውስጥ ያላቸው ሚና እጅግ እየቀነሰ የመጣበት ሁኔታ ነበረ። በዋናነት እንግዲህ በብራዚል ልማት ውስጥ እና ማህበረሰብን ተጠቃሚ በሚያደርጉ የኢኮኖሚ ሂደቶች ውስጥ መንግስት ሰፊ ድርሻ ነበረው። ስለዚህ በዚህ ሰፊ ድርሻ ውስጥ የሚኖረው የግል ባለሀብቶች ሚና እያነሰ መምጣት በብዙ መልኩ የእነሱ ተጠቃሚነት እየቀነሰ ስለመጣ ይህንን ተጠቃሚነታቸውን ሊያረጋግጥ የሚችል የፖለቲካ ስርአትን መፍጠር ያስችላል። ስለዚህ ይህንን የፖለቲካ ስርአት ለመፍጠር ደግሞ ባለፉት ሁለት አመታት በተካሄዱ አራት ምርጫዎች ውስጥ አሸናፊ መሆን አልቻሉም። የብዙሀኑን ድምጽ አግኝቶ ወደ ስልጣን እየመጣ ያለው የግራ ክንፉ የሰራተኛው ፓርቲ ነው። እንግዲህ ባለፉት 1 ባለፉት 14 አመታት ከ28 ሚሊዮን በላይ ብራዚላውያንን ከፍጹም ድህነት ወይም ከድህነት ወለል በታች የነበረ ማህበረሰብን ማውጣት የቻለ በአጠቃላይም ከህዝብ ቁጥሩ አንጻርም ሲታይ ወደ 15 ሚሊዮን ያህል ህዝቡን ከድህነት ያወጣ የፖለቲካ ስርዓት ነው፣ የኢኮኖሚ ስርዓት ነው ሲከተል የነበረው። ስለዚህ እነዚህ ኃይሎች ወይም የቀኝ ክንፍ አክራሪ የሚባሉት የቱጃሮች በፓርላማ ውስጥ ያላቸውን ወንበር በመጠቀም በዋናነት በብራዚል በዚህ ወቅት የተፈጠሩ ቀውሶች አሉ። ቀውሶቹን ስንመለከት ባለፉት ሶስት እና አራት አመታቶች ውስጥ አጠቃላይ የብራዚል አመታዊ ምርት እድገት 2011 ከነበረበት 26 በመቶ ወደ 17 ትሪሊየን ቀንሷል። የኢንፍሌሽኑን ወይም የዋጋግሽፈቱን ስንመለከት በ2013 በመቶ ነበረ። አሁን ላይ ያለው ወደ 10 በመቶ ነው። የስራ አጥ ቁጥሩም እንደዚሁ ከ8 በመቶ ወደ 11 በመቶ አድጓል። ስለዚህ በአጠቃላይ በብራዚል መንግስት ውስጥ ኢኮኖሚውን በአግባቡ በመምራት በኩል ያሉ ክፍተቶች አሉ። ስለዚህ በዋናነት ደግሞ እንዲህ አይነት ወታደራዊ ኃይልን የማይጠቀሙ የመፈንቅለ መንግስት ሂደቶች በዋናነት እንዲህ አይነት ማህበረሰብን በቀላሉ ለማስነሳትና ወደ የሚፈለገው አቅጣጫ ለመግፋት የሚያስችሉ ምክንያቶችን ነው የሚጠቀሙት። ስለዚህ ይህ ወቅት ምቹ ወቅት ነው ለብራዚላውያን። ምክንያቱም የስራ አጥነት ቁጥሩ እየቀነሰ መጥቷል። የበጀት ሁኔታው እየቀነሰ መጥቷል። ስለዚህ ብራዚላውያንን በቀላሉ ለማስነሳት የሚያስችላቸውን የተቀናጀ ስራ ነበር ሲሰሩ የነበረው። በዋናነት ይህንን ስራቸውን ሲሰሩ እነዚህ ባለሀብቶች በሚያቋቁሟቸው ወይም የሚመሯቸው ዓለም አቀፍ የሆኑ መገናኛ ብዙሀኖች አሉ። እንዲሁም ደግሞ በብራዚል ውስጥ ትልልቅ የሚሰኙ የግል ኮርፖሬት ሚዲያዎች በእጃቸው ስለሆነ የሚወጡት መረጃዎች፣ ቅኝቶቻቸው በሙሉ በዚህ መልኩ የተቀረጹ ስለነበረ በቀላሉ የብራዚላውያንን ስሜት አደባባይ ለማውጣት አስችሏቸዋል። ሴትዮዋን ወይም መሪዋን ግን ለማስነሳት ያስቀመጡት አንድ ምክንያት ነበረ፣ ያው የበጀት ማዘዋወርን ይመለከታል። የብራዚልን በተለይ የዚህ የቀኝ አክራሪዎቹን ወገኖች እንቅስቃሴ ስንመለከት በሀገር ውስጥ ብቻ የተካሄደ አይደለም። ከዓለም አቀፍ ካለው የኒዮ ሊብራል ግፊት ጋር የተያዘ መሆኑን የምንመለከተው በምንድን ነው? በተለይ ብራዚል የዓለም ዋንጫ ስታስተናግድ ኦሎምፒክን ስታስተናግድ በጣም በበጀት ጥረት ውስጥ እንዲየሰራች ነው። ሀገሪቱ የተረጋጋች አይደለችም፣ ረብሻዎች፣ ግጭቶች ያሉባት ነው በሚል ሲጠቀስ ነበር። እነዛን ውድድሮች ግን በሰላማዊ መንገድ ስታስተናግድ የመጣች ሀገር መሆኗን እንመለከታለን። እንዲያውም እነ እንግሊዝ እነ ቻይና ካወጡት ባነሰ በጀት ነው ኦሎምፒክን ስታስተናግድ የነበረው። በዓለም አቀፍ መገናኛ ብዙሃን ጭምር ሜንስትሪም ሚዲያዎች በምንላቸው የኒዮ ሊበራል ሚዲያዎች ጭምር እየተደገፉ ነበር። እነዚህ ሰዎች እዚህ የደረሱት አንድ ያነሱት እንግዲህ ከፔትሮ ብራስ ጋር ወይም ደግሞ የብራዚል የነዳጅ ኩባንያ ጋር የተያያዘ ሙስና ሲፈጸም ዲልማ ሩሴፍ አይተው እንዳላዩ አልፈዋል፣ ወይም ቁጥጥር አላደረጉም በሚል ነው ያነሱት። ይሄ ግን ጉዳዩ ይሄ ቢሆን ኖሮ አዲሱ ፕሬዚዳንት ሲመጡ ይሄን ነበር የሚያሻሽሉት። እሳቸው ግን ያደረጉት የፋይናንስ ሚኒስትራቸው ታክስ እንዲቀንሱ አደረጉ። አዲስ የአይኤምኤፍ አማካሪ የነበሩና የአሜሪካ አፍቃሪ አሜሪካ የሚባሉ ግለሰብን አዲሱ የብሔራዊ ባንክ ገዢ አድርገው ሾሙ እና ምን ማድረግ ጀመሩ? የተለያዩ የብራዚልን ኢኮኖሚ ይዘው በርካታ ህብረተሰብ ቀጥረው የህዝቡን እንቅስቃሴ ሲያንቀሳቀሱ የነበሩት እንደ ፖስታ፣ እንደ ትራንስፖርት፣ እንደ ኃይል፣ እንደ ኢንሹራንስ የመሰሉትን ለግል አዘዋወሩ። ይሄ ደግሞ ምንን ያመጣል ነው የሚሉት የፖለቲካ ተንታኞች። አሁን ብራዚል ኢኮኖሚዋ የተወሰነ መቀዛቀስ ስላሳየ በርካሽ ዋጋ እንዲሸጡ ያስገድዳል። እነዚህ ኩባንያዎች ለግል ባለሀብቶቹ በርካሽ ሲሸጥ የግል ባለሀብቱ ይጠቀማል። ህብረተሰቡ ግን በተወሰነ ገንዘብ ተገኘ፣ ለኢኮኖሚውን ለማነቃቃት የሚሆን ካፒታል ተገኘ በሚል ሽፋን ህብረተሰቡ ሲጠብቅ አገልግሎቱ ይዳከማል። እንደዚሁም ደግሞ መወደድም ጭምር ያስከትላል። ትራንስፖርቱ ምኑም በመንግስት እጅ ወጥቶ ሙሉ ለሙሉ በባለሀብቱ እጅ ሲገባ የሚኖረው ነው እና የሚሼል ቴመር መንግስት እያከናወነ ያለው ተግባር ህጋዊ የሚመስል በጣም የተወሳሰበ መፈንቅለ መንግስት ነው የሚል ነው የበርካታ ትንታኞች እይታ። ታዋቂው የሊንግዊስቲክ ሊቅና የፖለቲካ ሀያሲ ኖአም ቾምስኪ ያስቀመጡት አንድ ነገር አለ። የዴልማ ሩሴፍ ከስልጣን መወገድ ሲያዩ እጅግ ንጹህ የሆነችው ሴቷ፣ ብቸኛዋ የላቲን አሜሪካ መሪ በተቧደኑ ጋንግስተሮች፣ እነሱ ምንድ ነው ዘራፊዎች፣ ከስልጣን እንድትወገድ ተደረገች። ይህም እንግዲህ የሚያሳየን ምን ያህል ጡንቸኛ እንደሆኑ ነው ሲሉ አስቀምጠዋል። እንደሚታወቀው በዋናነት ለዓለም አቀፍ ሚዲያዎች ፍጆታ እንዲውል ተደርጎ ሲቀርቡ የነበሩ ክሶች በዋናነት ከሙስና ጋር ተያይዞ የነበሩ ክሶች ናቸው። በጣም የሚገርሙ ግን ክሱን ሲያካሄዱ ወይም ዴልማሩ ሴፍን ሲመረምሩ ከነበሩ ከ549 ያህል የሴኔት አባላት መካከል ከአንድ ሶስተኛው በላይ በሙስና ተጠርጥረው ጥያቄ ውስጥ የገቡና ገና ምርመራ እየተካሄደባቸው የሚገኙ ስልሳ በመቶ ያህሉ እነሱ ናቸው። ከዛ ባሻገር ከ1 ሚሊዮን ብር ሚሊዮን ዶላር በላይ ገንዘብን በማጭበርበር በሀሰተኛ ሰነድ ማለት ነው ማጭበርበር በማጭበርበር እኙ ምክትል ፕሬዚዳንቱ ሚካኤል ቲመር ራሱ ተጠያቂ የሆኑበት ክሶች አሉ። ስለዚህ ንጹህ ያልሆኑ እጆች ናቸው ሌሎች ላይ እየፈረዱ ያሉት ወይም ሴትዮዋ ላይ እየፈረዱ ያሉት ሲሉ ነው እንግዲህ መገናኛ ብዙሃኖቹ የሚያስቀምጡት። ይህ ሁኔታ በአጠቃላይ እንግዲህ የሚያሳየው የፖለቲካና የኢኮኖሚ የበላይነትን ለመያዝ በአንድ ሀገር ውስጥ የሚካሄደው ትግል ግልጽ በሆኑ ሁኔታዎች የሚካሄዱ ብዙሀኑ ማህበረሰብ ሊያቅ በሚችል መልኩ የሚካሄዱ እንዳልሆኑና በዋናነት ስውር በሆኑ እጆችና ስውር በሆኑ የፖሊሲ ሂደቶች ውስጥ ጣልቃ በመግባት በሀገራቶች ውስጥ እንግዲህ እነዚህን የመሳሰሉ ትልልቅ ኩባንያዎችና ባለሀብቶች ያላቸውን ፍላጎት ተጠቃሚነት ለማረጋገጥ የሚሄዱባቸው መንገዶች እጅግ ስውር መሆኑን የብራዚል ሁኔታ የሚያሳይ ነው። እንግዲህ በአጠቃላይ ስንመለከተው የብራዚል ውስጥ ያሉት ከዚህ ቀደም ተጠቃሚ የነበሩት በአምባገነኑ ስርዓት የነበሩት የኢኮኖሚ ኃይሎች እያደረጉ ያሉትን ጫና የብራዚል ሰራተኛ ፓርቲ እየገነባ ያለውን ዲሞክራሲያዊ ስርዓትና የብራዚል ወጣት የዲሞክራሲ ስርዓትን ምን ያህል ወዳልተፈለገ አቅጣጫ የመቀልበስ ሂደት እንመለከታለን። በሌላ በኩል ደግሞ የምንመለከተው በዓለም አቀፍ ደረጃ ገንግኖ የሚታየውና በተለይ በላቲን አሜሪካ እንደ ቅርበቱ ከፍተኛ ተጽዕኖ እያደረገ የሚገኘው የኒዎሊብራል ሊብራል ርዕዮተ ዓለምን እንቅስቃሴ ነው የምናየው። በቬንዙዌላ የሁጎ ቻቬዝን መውረድ ተከትሎ ያለው ሁኔታ የቦሊቪያው፣ አሁን በቅርቡ በሆንዱራስና ፓራጓይ የተደረገውን ስናይ በአጠቃላይ የዓለም አቀፉ የኒዎ ሊብራል እንቅስቃሴ ብራዚል ውስጥ ያለውን የተወሰነ የኢኮኖሚ ክፍተት በመጠቀም ለህብረተሰብ ሲሰሩ የነበሩት ለህብረተሰብ ለውጥ ሲሰሩ የነበሩትን መሪ ወዴት እንዳደረሳቸው የሚያሳይ ይመስለናል። በጣም ዝርዝር ጉዳይ ስለሆነ ተመልካቾቻችን የተለያዩ ጽሑፎችን እንዲያነቡ በዚህ አጋጣሚ መጥቀስ እንወዳለን። ካለን ሰዓት አንጻር የዛሬው የሚዲያ ዳሰሳ ዝግጅታችን እዚህ ላይ ነው የምንቋጨው። ፍትሀወቅ ወንደሰንና ሰላም ሙልጌታ ነበርን። ከቀሪ የኮርፖሬሽናችን ዝግጅቶች ጋር መልካም ጊዜ እንመኛለን።